ደስ የሚለንም ዘና የምንለውም ሀይሜና ቡራ እንዲስ ይሆኑልን ነው። ምክንያቱም አሁን ለምሳሌ እኛኛ ዩቱበሮች ነን ማለት ነው። ግን ዩቱበር ያልሆኑ በስደት ዓለም ላይ ሆነው ሀይሜና ቡራን እያዩ ፈታ እያሉ የሚሰሩ እህቶቻችን አሉ ማለት ነው። እውነት ነው የምናገረውና አሁን ላይም ሃይሚና ቡራ አንድ የሆናችሁ መታችሁ እህቶቻችሁን ብታስደስቷቸው አሪፍ ነው ባይኝ ምክንያቱም እናንተን ከነገ ዛሬ ሰላም ይመጣሉ ወይ ከነገ ዛሬ ሰላም ይወርዳሉ እያሉ እየጠበቋችሁ ነው ያሉትና ሃይሚና ቡራ ከካሜራ ጀርባ ሁሉ ነገር ጨርሳችሁ ሰላም አውርዳችሁ ብትመጡ ጥሩ ነው ባይናኝ፣ ምክንያቱም ብዙ የሚወዳችሁ ኦድየንስ አለ። የሚጠላችሁ ቢኖርም የሚወዳችሁ ደግሞ ነፍ ኦድየንሶች አሉና የሰው ኖር ትታችሁ የራሳችሁን ብቻ የልባችሁን እያረጋችሁ ብትሄዱ አሪፍ ነው ባይናኝ። እንዲኔ ሀሳብ ማለት ነው። የሰውን መለያየት መቼም የሚወድ ሰው እንግዲህ ላው ላይ አላቅም። ብቻ እውነት ለመናገር ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይን አለምነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና፣ ፍቅር ከእናንተ ጋራ ይሁን እያልኩኝ በአዲስ መጥቻለሁ። የቪዲዮ ከተመቻችሁ ላይ ሼር አድርጉት፣ ሀሳብም አስተያየት ስጡ። እንግዲህ ያው ትናንትና ላይ እንግዲህ ደግሞ ያው ሀይሜና ጉራ ሰላም ይመጣሉ ሲባል ሰላም ጠፍቶ ያው ብዙ ነገር እየተዋሃኑ ነው የመጡት ማለት ነው። እና እንግዲህ ብዙ ኦደንዞችም ያው እንግዲህ እየተቆጡ ነው። አሁንም ቁጣቸውን እያሰሙ ነው የሚገኙት። ኦኬ መቼ ነው ሃይሚና ቡራ አንድ የሚሆኑልን? እኛ እነሱ አንድ እንዲሆኑልን ነው የምንፈልገው። እኔ የሃይሚና የቡራን አንድ የመሆን እንጂ መለያየትን የምትመኙ ሰዎች ካላቸው። ሁን አንዲ መሆን እንጂ መለያየቱን የሚመኝ ሰው አለ ብዬ አላስብም ማለት ነው እና ሄቢና ቡራ አንዲ ናቸው። አንዲም ነው አንድ ሆንም አንድ ሆኖ ነው የሚመጡት። ምንም ነገር እንዳታስቡ እላለሁ። ይለያያሉ ብላቸው ያስባችሁ ካላችሁ አትጨነቁ፣ አትሰቡ። ይህን ቪዲዮ ተመልሳችሁ ትሰሙት አላችሁ ማለት ነው። ይህን ነው ምላችሁ። መጨነቅ መጠበብ አያስፈልግም። መቼም አይለያዩም። የው አብረሽና ሩታ እንኳ እያያቸው አይደል እንዴ? ፍሬ አፍርተው እንኳን እንደዚህ በፍቅር እኮ። ፍቅር ውጣ ውረድ የበዛበት ፍቅር መጨረሻው ያምራል። ይህንን ልታቆይ በጣም ደስ ይላል። ዝም ብሎ አልጋባልጋ የሆነ ፍቅር ደስ አይልም። እና ምንም ችግር የለውም እላቸዋለሁ። ሀይሚ ማንነቷን ታውቃለች፣ ብሩኬ ማንነቱን ያውቃል። እኛ ማንነታቸውን አናቅም። ለራሳችሁ ናቸው የሚያውቁ። ስለዚህ አንተ እንዲህ ነህ፣ አንቺ እንዲህ ነሽ ማለቱ ተገቢ ነው ብዬ አላስብም። እንዲን እንዲኔ ማለት ነውእና ከአንድ ቤታችሁ ብትጠነቀቁ ጥሩ ነው። ነገ እንደሆነው ሲመጡ ታፈራላችሁ እላለሁ እና አይቢና ቡራ ሰላማችሁ በቅርብ እንደሚመለስ ሰላምናችሁ ደግሞ ሚዲያ ላይ ደሞ ሰላማችሁ እንደሚመለስ ባለሙሉ ተስፋ ነኝ። ወደ ለመናገር ስለዚህ አትጨነቁ አትጠበቁ እላችኋለሁ። እኔ ለእናንተ አስቤ ይሄን ታሰሉ የምነግራችሁ አንዳንዶቻችሁ ግን አሰሙ ተነግሯችሁ ራሱ ማሰሙ ስላላችሁ እናንተ ምንም አረጋች፣ ግን የሚጨነቁ ወጦች ስላሉ ለነሱ ነው ይሄን የምለው ማለት ነው። እና አታስቧት፣ የጨነቁ ማለት ያክል ነው። ዛሬ ደግሞ ሙሉ ለሙሉ ሰላም ይሆናል ብዬ ነው የማስበው በዛሬው ቪዲዮ ማለት ነው። እና ስለዚህ ወይንም አብረን የምናይኛል። እስከዛ ሰላማችሁ እንዲበዛ ለሁላችሁ ነው እንግዲህ ሀይሚና ቡረ ሰላማቸው ተመልሶ የበፊቱ ሳቃቸው ሞቶል፣ እንዴት ማለት ነው ብዬ አስባለሁ። አትጨነቁ፣ አትጠበቡላለሁ። እንግዲህ ይሄ ለማለት ነው የመጣሁ። ወዳቸዋል። ደግሞ ዛሬ የሚለቁትን ቪዲዮ አይተን ደግሞ እንረጋጋለን ብዬ ተስፋ አረጋለሁኝ። እንግዲህ አትጨነቁ፣ አትጠበቡላለሁ። ይሄንን ቤት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብቅ እንልበታለን። በቅርቡ ማለት ነው። ስለዚህ እስከዛ ቤተሰብ አድርጉ፣ ሰብስክራይብ አድርጉ። የሰብስክራይቡን ገፋ ገፋ አድርጉት።